የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ለመተግበር በትኩረት እየሰራ መሆኑን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቲዎስ ገለጹ። የትግራይ ክልልን ወቅታዊ ሁኔታ በተመለከተ ተቀማጭነታቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ ተሰጥቷል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቲዎስ በዚህ ወቅት የፕሪቶሪያው የሰላም ስምምነት ትግበራ ውስንነቶች ቢኖሩትም የፌዴራል መንግስት ሙሉ በሙሉ ለመተግበር በትኩረት እየሰራ መሆኑን ገልጸዋል። የፕሪቶሪያው የሰላም ስምምነት አንዱ ዓላማ ተኩስ ማቆም መሆኑን የገለጹት ሚኒስትሩ መንግስት በትግራይ ክልል የተከሰተውን ወቅታዊ ሁኔታ በትኩረት እየተከታተለ መሆኑን ተናግረዋል። በመሆኑም የፕሪቶሪያውን የሰላም ስምምነት ገቢራዊ ለማድረግ ከጊዜያዊ አስተዳደሩና ዓለም አቀፉ ማህበረሰ ማህበረሰብ ጋር በትብብር እንሰራለን ብለዋል። በአፍሪካ ህብረት የፖለቲካ፣ የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዲዎዬ በበኩላቸው በትግራይ ክልል ያለው ሁኔታ በሰላማዊ መንገድ እንዲፈታ ሁሉም ጥረት ማድረግ አለበት ብለዋል። በተያያዘም የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ተቀማጭነታቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ ሰጥተዋል። ይሁን እንጂ ህጋዊ ተቀባይነት ያጣ አንድ የህዋት ቡድን ከተወሰኑ የታጣቂ መሪዎች ጋር በመተባበር በተለያዩ የክልሉ አካባቢዎች ስልጣን በኃይል ለመንጠቅ እየተንቀሳቀሰ መሆኑን ገልጸዋል። የትግራይ ህዝብና ጊዜያዊ አስተዳደሩ የፕሪቶሪያው የሰላም ስምምነት በትክክል እንዲተገበር እንደሚፈልጉ ገልጸው ህገወጥ ቡድኑ ግን የጊዜያዊ አስተዳደሩን በኃይል ለማፍረስ በፈጠረው ችግር የፕሪቶሪያውን ስምምነት በግልጽ ንዶታል ብለዋል። በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮችን ወደ ቀያቸው ለመመለስና ታጣቂዎችን መልሶ ለማቋቋም የተጀመረው ጥረት በዚሁ ቡድን መስተጓጎሉን ገልጸዋል። በመሆኑም ዓለም አቀፉ ማህበረሰብ የትግራይ ክልልን ወደ ብጥብጥና ትርምስ ያስገባውን ኃይል ለማስቆም አስፈላጊውን ጫና እንዲያደርግ ጥሪ አቅርበዋል።